ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከተወዳጁ ብስራት የዩቲዩብ ገጽ ወደ እናንተ የሚደርሱትን መረጃዎች ልናጋራችሁ ሚሊዮን ሙሴና ሰማር አለባቸው ከመላው ዝግጅት ክፍሉ ባልደረቦቻችን ጋር በመሆን ስቱዲዮ ተገኝተናል። እናንተ ማብራችን በመቆየት እንድትከታተሉን ከወዲሁ እንጋብዛለን። በቅድሚያም ከሀገር ውስጥ ወዳገኘናቸው መረጃዎች ወደ እናንተ እናደርስ። በዓለም ላይ በቀን ከ ሰማኒያ ሚሊዮን በላይ የሳይበር ጥቃቶች ይሞከራሉ ተባለ። በእነዚህ ጥቃቶች ሳቢያም በያዝነው የፈረንጆቹ ዓመት መጨረሻ ዓለም አስር ትሪሊዮን ዶላር በላይ ኪሳራ እንደምታስተናግድ ጥናቶች ያሳያሉ ሲል የኢንፎርሜሽን መረብ ደህንነት አስተዳደር አስታውቋል። በተለይም ደግሞ የፋይናንስ ዘርፉ ኢላማ ያደረጉ የሳይበር ጥቃቶች በከፍተኛ ሁኔታ እየጨመሩ መምጣታቸው ተገልጸዋል። ሶስተኛው ዓለም አቀፍ የሳይበር ደህንነት ዲጂታል ትራንስፎርሜሽን ጉባኤ በአዲስ አበባ እየተካሄደ ይገኛል። የኢትዮጵያ የሳይበር ደህንነት ማህበርና የኢኖቬሽንና ቴክኖሎጂ ሚኒስቴር ያዘጋጁት ሶስተኛው ዓለም አቀፍ የሳይበር ደህንነትና ዲጂታል ትራንስፎርሜሽን ጉባኤ በአዲስ አበባ እየተካሄደ ይገኛል። የኢትዮጵያ የሳይበር ደህንነት ማህበር ፕሬዚዳንት ዶክተር ብርሃኑ በየነ በጉባኤው መክፈሻ ላይ ባደረጉት ንግግር ጉባኤው የመንግስትና የግል ባለድርሻ አካላት ልምድ ላይ የሚለዋወጡበትና ትብብራቸውን የሚያጠናክሩበት ነው ማለታቸውን ብስራት ሰምተዋል። በሳይበር ደህንነት የሚያጋጥሙ ችግሮችን ለመፍታትና ዲጂታል ትራንስፎርሜሽን ለማፋጠንም ሲሆን የሀገራት ትብብር ወሳኝ መሆኑን አንስተዋል። ጉባኤው ዛሬን ጨምሮ ለሁለት ቀናት የሚቆይ ሲሆን የሳይበር ደህንነትን ማስጠበቅ የሚችሉ ሀሳቦች ይገኙበታል ተብሎም ይጠበቃል። በጉባኤው ከፍተኛ የመንግስት ስራ ኃላፊዎች፣ የዘርፉ ምሁራና ሌሎች ጥሪ የተደረገላቸው እንግዶችም ተገኝተዋል ስትል ቅድስት ደጃን ይዘግባለች። ለእርቅ የላኳቸውን ሽማግሌዎች ይፋቱ ብለው መለሱብኝ በማለት የእናቱን ሚስት የገደለው ግለሰብ በእስራት ተቀጣ። ከሚስቴ ጋር እንዲያስታርቁኝ የላኳቸው ሽማግሌዎች ቢፋቱ ይሻላሉ ብለው መለሱብኝ በማለት የባለቤቱን እናት ገድሎ ሚስቱ ላይ ጉዳት ያደረሰው ግለሰብ በእስራት ተቀጣ። በአርሲ ዞን ሮቤ ወረዳ ጀዌ ሰሬ በተባለው አካባቢ ሶዲ ሀጂ ይብራሂም ተወልዶ ያደገ ሲሆን በአካባቢው በሩጫ በነጻ ትግል፣ በፈረስ ጉግስ እና በመሳሰሉ ስፖርት በመሳተፍም ይታወቃል። እድሜው ለትዳር በሚደርስበት ወቅትም የአካባቢው ነዋሪ ከሆነችው ፎዚያ ቃሶ የተባለች ወጣት ጋር ትዳር መስርተዋል። በወቅቱ የፎዚያ እናት ፈዮ ሀጂ ትዳሩን በደስታ የተቀበሉትና ብረት መዝጊያ አማች ያገኙ እንደሆነ በመገመትም ተቀብለውት እንደነበርም ተገልጸዋል። ይሁንና ከጊዜ በኋላ እንደተጠበቀው ሳይሆን መቅረቱንና በተደጋጋሚ ይጋጩ እንደነበር የአርሲ ዞን ፖሊስ ዋና መምሪያ የተለያዩ ወንጀልና የነብስ ግድያ ምርመራ ክፍል ኃላፊ ኢንስፔክተር ደረጄ በዳኔ ለብስራት ሬዲዮ ተናግረዋል። እናት የልጃቸውን ትዳር ውስጥ ጣልቃ በመግባት ሊያግባባቸው ቢሞክሩም ሊሳካላቸው አልቻለም። በሌላ ጊዜ ተጣልተው ፎዚያ እናቷ ጋር ባለችበት ሰዓት ስዑዲ ለእርቅ ሽማግሌ ሲልክ በየጊዜው ከሚያስቸግሩ ወደ ፍቺ ይሂዱ በማለት ሽማግሌዎቹን መመለሳቸውን ተናግረዋል። ስዑዲ እንዴት ነው የላኳቸው ሽማግሌዎች ይገፋሉ በማለትም የካቲት 15 ቀን 2017 ዓ ም ቂም በመያዝ ከምሽቱ ሁለት ሰዓት ላይ ለጊዜው ካልተያዙ ሁለት ወንድሞች ጋር በመሆን ጠንቀናል በሚል ስሜት ወንጀሉን በመፈጸማቸው ተረጋግጧል። ተጠብቀዋል። አንደኛ ተከሳሽ በሕገወጥ መንገድ የታጥቀውን ሽጉጥ በመያዝ እናትና ልጅ ወደሚገኙበት ስፍራ በመሄድ ጸሎት እያደረጉ ባሉበት እናትየዋን በሁለት ጥይት በመምታት ወዲያውኑ ሕይወታቸው እንዲያልፉም አድርገዋል። ፎዚያ ግን ተርፋ ታመልጣለች። የአካባቢው ሰዎችም የጥይት ጩኸት ሰምቶ በስፍራው በመድረስ ለፖሊስ ሪፖርት ያደርጋሉ። ፖሊስም በስፍራው በመድረስ የሟቸው ወይዘሮ ፈዬ አስከሬንን በማንሳት ወደ ሮቤ ሪፈራል ስፔሻላይዝድ ሆስፒታል በመላክ የአስከሬን ምርመራ በማስደረግ የድርጊቱ ፈጻሚ የተባሉትን ሲከታተል አንደኛው ተከሳሽ ሱዑዲ ከሮቤ ከተማ ሊወጣ ሲል በቁጥጥር ስር ሊውል ችሏል። ምርመራ መዝገቡን በሰውና በአስክሬን ምርመራ ውጤት ማስረጃውን በማጠናቀር ለአቃቤ ጌላ ከስ ሲሆን አቃቤ ግን በወንጀል ህግ ቁጥር 539 በከባድ የሰው መግደል ወንጅ ክስ መስርቶበታል። ክሱን ሲካተል የቆየ የአርሲ ዞን ከፍተኛ ፍርድ ቤትም ግንቦት 29 ቀን 2017 ዓም በዋለው ችሎት ተከሳሽ ሱዲ ሀጂ ብራሂም የፈጸመው የወንጀል ድርጊት ያፈጻጸም ሁኔታ ጨካኝ ነውረኛና ከባድ ስለሚያደርገው በ16 ዓመት ከስድስት ወር ስርዓት እንዲቀጣ የወሰነበት መሆኑን የአርሲ ዞን ፖሊስ ዋና መምሪያ የተለያዩ ወንጀልና የነብስ ግድያ ምርመራ ክፍል ኃላፊ ኢንስፔክተር ደረጀ በዳኔ ለብስራት ተናግረዋል። ስትል ኤደን ሽመልስ ዘግበል። ተሰብስባለች። በማዕከላዊ ጎንደር ዞን የአራት ዓመት ታዳጊ ህፃንን አስገድዶ የደፈረው ግለሰብ በጽኑ ስርዓት እንዲቀጣ ተወሰነበት። በማዕከላዊ ጎንደር ዞን የጭልጋ ወረዳ ፍትጽፈት ቤት እድሜያዋ አራት ዓመት ከ11 ወር የሆናትን ህፃን ላይ ያስገዶ መድፈር ወንጀል የፈጸመው ግለሰብ በ14 ዓመት ጽኑ ስርዓት እንዲቀጣ መወሰኑ ተገልጸዋል። መያዝያ 30 ቀን 2017 ዓ.ም አይከል ከተማ አስተዳደር ቀበሌ 01 ልዩ ቦታው ቀጠና 3 እየተባለ ከሚጠራው ቦታ ከቀኑ በግምቱ 10 ሰዓት ሲሆን እድሜዋ 4 ዓመት ከ11 ወር የሆነችውን ህፃን ከተከራየበት ዶርም ውስጥ እየተጫወተች እያለ እሪ እንዳትል አፏን በእጁ በማፈን አስገድዶ የደፈራት ተከሳሽ ላይ የኢፊድሪ ወንጀል ህግ ቁጥር 627 ዝር 1 ተላልፎ በመገኘቱ በ14 ዓመት ጽኑ ስራት መቀጣቱን የጭልጋ ወረዳ ፍትህ ጽፈት ቤት አስታውቋል። ተከሳሹ ወንጀል ህግ ቁጥር 627 ህዝባር ምልከቱን በመጥቀስ ክስ መስርቶ ለጭልጋ ወረዳ ፍርድ ቤት ያቀረበ ሲሆን ፍርድ ቤቱም የአቃቤ ህግን ምስክሮችን ካዳመጠ በኋላ ተከሳሽ ጥፋተኛ ከመባሉ በፊት ራሱን እንዲከላከል በሰጠው ብይን መሰረት ተከሳሽም ግንቦት 15 ቀን 2017 ዓ ም ሶስት የመከላከያ ምስክሮችን ይዞ በመቅረብ ያሰማ ቢሆንም በአቃቢ ህግ በኩል የቀረበበትን ክስና ማስረጃዎች በአግባቡ ያላስተባበለ በመሆኑ ጥፋተኛ ተብሏል። ፍርድ ቤቱም ግንቦት 2 2017 ዓ ም በዋለው የወንጀል ችሎት የአቃቢ ህግና የተከሳሽን የቅጣት አስተያየት መሰረት በማድረግ ተከሳሽ ከድርጊቱ ያርመዋል፣ ሌላውን የህብረተሰብ ክፍል ደግሞ ያስተምራል አስጠነቅቃል ያለውን ተከሳሹ እጁ ለፖሊስ ከሰጠበት ቀን ጀምሮ በሚታሰብ በ14 ዓመት ጽኑ እስራት ሊቀጣ ይገባል በማለት የቅጣት ውሳኔ ሰጥቷል ሲል የጭልጋ ወረዳ ፍትህ ጽህፈት ቤት የወንጀል የስራ ሂደት አስታውቋል። ከተወዳጁ ብስራት ወደ እናንተ የደረሱ ያሉትን መረጃዎች ምክትስ ላይ ትገኛላችሁ። የተከበራችሁ ተመልካቾቻችን ቀደም ሲል ሀገር ውስጥ ጉዳዮችን ስንነግራችሁ ነበር። አሁን ደግሞ ከባህር ማሮ ወደ ተገኙ መረጃዎች እናምራ። ኢራን ለእስራኤል የጀብዱ ድርጊት አሜሪካም ተጠያቂ እንደምትሆን ተናገረች። የኢራን የውጭ ጉዳይ ሚኒስትር ቴህራን በተባበሩት መንግስታት ቻርተር መሰረት ለእስራኤል ጥቃቶች ምላሽ የመስጠት ህጋዊ መብት እንዳላት ተናግረዋል። ሚኒስትሩ ባወጣው መግለጫ በእኛ ተወዳጅናት ሀገራችን ኢራን ላይ የጽዮናውያን አገዛዝ ያደረሰው ጥቃት አደገኛና ሰፊ የውጤት መዘዞች የዚህ አገዛዝና የደጋፊዎቹ ኃላፊነት ይሆናሉም ብለዋል። የጽዮናውያን አገዛዝ በኢራን ላይ የወሰደው ኃይለኛ እርምጃም ያለ አሜሪካ ትብብርና ፍቃድ ሊከናወን አይችልም። በዚህም መሰረት የዩናይትድ ስቴትስ መንግስት የዚህ አገዛዝ ዋና ደጋፊ እንደመሆኑ መጠን ለጽዮናዊ አገዛዝ ጀብዱ ለሚያስከትለው አደገኛ ውጤትና መዘዝ ተጠያቂ ይሆናል ሲልም አክለዋል። የሪፐብሊካኑ ምክር ቤት አፈ ጉባኤ ማይክል ጆንሰን በዋሽንግተንና ቴሄራን መካከል የኒውክሌር ድርድር ቢደረግም ኢራንን በማጥቃቷ ለስራ እስራኤል ያልተቋረጠ ድጋፍ አሳይተዋል። እስራኤል ትክክል ናትና ራሷን የመከላከል መብት አላት ያሉት ጆንሰን የእስራኤልን ባንዲራ በማሳየት በማህበራዊ ሚዲያ ጽሁፋቸው ላይ አጋርተዋል። የመብት ተሟጓች ቡድን አሜሪካ ከእስራኤል ጋር ያላትን ፍላጎት እንድታቆም ጠይቀዋል። መቀመጫውን በዋሽንግተን ዲሲ ያደረገው ዳውን የተሰኘው የሰብአዊ መብት ተሟጓች ቡድን እስራኤል ኢራን ላይ ያደረሰችውን ጥቃት ህገ ወጥ ነው ብሏል። የዳውን ተሟጓቹ ዳይሬክተር ሬድ ጃራር በሰጡት መግለጫ ዩናይትድ ስቴትስ ከእስራኤል ግድ የለሽ ጦርነት ዘመቻ ጥቅሟን ሙሉ ለሙሉ ማላቀቅና በኢራን ላይ ስለሚሰነዘረው ጥቃት ማንኛውም ድጋፍ ቁሳዊም፣ ሆነ ፖለቲካዊ ቢ ማለት አለባትም ብለዋል። አሁን እስራኤል በሊባኖስና በጋዛ ላይ የፈጸመችውን አይነት ተንኮል የኢራን ባለስልጣናት መኖሪያ ነው ያለችውን የኢራን ሰፈሮች በህገ ወጥ መንገድ ስደበድብ እያየን ነው ሲሉም አክለዋል። በኢስፋሃን የሚገኘው የኒኩሌር ጣቢያ ምንም አልተጎዳም ሲል የመንግስታቱ ድርጅት አስታወቀ። የመንግስታቱ ድርጅት ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ከኢራን ባለስልጣናት ጋር በመገናኘት በስፋን ከተማ የሚገኘውን የኒውክሌር ጣቢያ በእስራኤላውያን ጥቃቶች እንዳልተጎዳ ገልጿል። በፎርዶ የሚገኘው የነዳጅ ማበልጸጊያ ፋብሪካ ፋብሪካም እስካሁን ምንም አይነት ጉዳት እንዳልደረሰበት ተናግረዋል። የእስራኤል ተዋጊ ጀቶች አርብ ማለዳ በናታዝ ከተማ የሚገኘውን የኒውክሌር ቦታ በቦምብ ቢደበድቡትም በአሁኑ ጊዜ በቦታው ላይ የጨረር መጠን መጨመር እንደሌለም ተገልጿል። በቡሽሄር የሚገኘው የኒኩሌር ጣቢያ ምንም አይነት ጉዳት እንዳልደረሰበት ኤጀንሲው ገልጿል። ኢራን ስድስት የኒኩሌር ሳይንቲስቶች ገድሏል የተባለው ና ናታንዝ የኒኩሌር ጣቢያን የመታው የዛሬው የእስራኤል ጥቃት የዩራኒየም ማበልጸጊያ ና የሚሳኤል ልማት መርሃ ግብሮች መቀጠል እንደሚያስፈልግ ገልጻለች። የኢራን መንግስት እስራኤልን በመጥቀስ በወጣው መግለጫ አንድ ሰው ከስልጣን ቋንቋ በስተቀር እንዲህ ያለውን አገዛዝ ማነጋገር የለበትም ብሏል። ኢራን የማበልጸግ የኒኩሌር ቴክኖሎጂ ና የሚሳኤል ኃይል መብት ላይ ያላትን አቋም አሁን ዓለም በተሻለ ሁኔታ ተረድቷል ሲል አስታውቋል። ማቀፍ የአቶሚክ ኤነርጂ ኤጀንሲ ኃላፊ ራፋኤል ግሮሲ የተባበሩት መንግስታት ድርጅት የኢራንን ሁኔታ በቅርበት እየተከታተለ ነው ብለዋል። ኤጀንሲው ከጥቂት ኢላማዎች መካከልም የናታንዝ ቦታን ማረጋገጥ ችሏል ሲሉ ግሮሲ በመግለጫው ተናግረዋል። ኤጀንሲው የጨረር ደረጃዎችን በተመለከተ ከኢራን ባለስልጣናት ጋርም ተገናኝተዋል። እኛም በሀገሪቱ ውስጥ ካሉት ቆጣጣሪዎቻችን ጋር እንገናኛለን ሲሉም አክለዋል። የተከብራችሁ ተመልካቾቻችን፣ መረጃዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። ሚሊዮን ሙሴና ሰማር አለባቸው መረጃዎቹን ወድናንት ያደረሰን አብረናችሁ ቆየን። ሌሎች የብስራት የዩቲዩብ ገጽ መሰናዶዎቹ እንድትከታተሉ እየጋበዘን እኛ እዚህ ጋር እንሰናበታለን። ሰላም።